እንኳን ለ1446 የኢድ አልአድሀ አረፋ በዓል በሰላም አደረሳችሁ። እንግዲህ የአረፋ በዓል በተለያዩ የሀገራችን ክፍሎች ከሃይማኖታዊ ይዘቱ ባሻገር በተለያዩ ባህላዊ ክንውኖች የሚከበር በዓል ነው። እኛም እንግዲህ የውብ መልክዓ ምድር ባለቤት በሆነችው ምስራቅ ጉራጌ ዞን መስቃን ወረዳ የተንቦን ቀበሌ ተገኝተን የሴቶች የአረፋ በዓል ምን ይመስላል የሚለውን ልናስቃኛችሁ ወደናል። እኔም ደግሞ ይህንን አለባበሴን ቀይሬ በእነሱ ባህላዊ አለባበስ አሸብርቄ በድጋሚ እንገናኛለን ማለት ነው። አብራችሁን ቆዩ። ቤቶች እንኳን አደረሳችሁ እንኳን አደረሳችሁ። እንግዲህ ዛሬ በጉራጌ ለየት ያለ አከባበር አለ። በአረፋ በዋዜማ በሴቶች የአረፋ በዓል የሚባል እና እሱን እንግዲህ ከእናንተ ጋር እናንተ መስዬ እንደናንተ ለብሼ አምሮብን ደምቄ ከናንተ ጋር ቆንጆ ቆይታ ለማድረግ ነው የመጣሁት። እስኪ ወደ ውስጥ ዘልቀን አንድ ላይ ተውበን አምረን ወጥተን ደግሞ አጠቃላይ የበዓሉ ሂደት ምን እንደሚመስል ከስራው ጀምሮ እንመልከት። እንሽ በይ መላ

እስቲ ምን እያሉ ነው? ምን አይነት ጨዋታ ነው? እስቲ ስለ ጨዋታው ትንሽ በሉ። ምን እያሉ ነው? እስቲ ትርጉሙንም፣ በዛ ትርጉሙ አንቺ ስትመጪ እየተረቡሽ ነበር። እቺ ልጅ ኬት ነው የመጣችው? ቁንጅናዋ ያምራል። ማማ ደግሞ አረ ለልጄ በዳርኳት ከሌላ ሀገር ነው የመጣችው ያለች ነበረ። እየተረቡሽ ነበር በጭፈራ ሸበለሸ እያሉ እዚህ እዚህ መልካማ ቤት ተሸኝት፣ እቺ ቆንጆ ኬት ነው የመጣችው አሁን በዚህ ማኛ የርጀኛ የልጆቼ እድራት አለው ቆንጆ ናት እያሉ ነው። አመሰግናለሁ። እንግዲህ አይ ጥሩ ተረባ ነው። እንግዲህ ተመልካቾቻችን በድጋሚ እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። እንግዲህ የሴቶች አረፋ በዓል በጉራጌ ምን ይመስላል የሚለውን ልናስቃኛችሁ ተገኝተናል ማለት ነው። እስቲ አረፋ እንግዲህ በእስልምና እምነት ተከታይ ዘንድ በተለይም ደግሞ በጉራጌ በድምቀት የሚከበር በዓል ነው እና ከቄ ርቆ የሄደ በስራም በትምህርትም ሊሆን ይችላል፣ በተሰብስበው በህብረት አንድ ላይ ጎረቤቱ ሁሉ አንድ ላይ ተሰብስበው የሚያከቡት በድምቀት የሚከበር በዓል ነው እና በዛ ላይም ደግሞ በአረፋ በዓል የእናቶች የአባቶች የወጣቶች የራሱ ድርሻ አላቸው እና እስቲ በዛው ስራችንን እየሰራን እንጫወት። ጉራጌ ማህበረሰብ ምናልባት አሁን ውጭ ያለው በሙሉ በአረፋ ሳምንት ጀምሮ ነው ሁሉ ነገር ለቤተሰብ የሚያስፈልገው ነገር አሟልቶ መኪና ተራ፣ የመኪና ወረፋ እንኳን አይገኝም፣ ወደ ሀገር ቤት ይገባል ማለት ነው። እናት ደግሞ ምን ታዘጋጃለች? በመጀመሪያ በአረፋ በዓል በመጀመሪያ ደረጃ ቆጮ ታዘጋጃለች። ቆጮ በሁለት አይነት ነው የሚዘጋጀው። የጉርጓድ ቆጮ አለ፣ እንደገና ደግሞ ጢቆት የሚባል ገና አፍለኛ የሆነ ቆጮ በተፋቀበት በአምስተኛው ቀን የሚበላ እና በተፋቀበት ደግሞ በአመት የሚበላ ቆጮ አለ። ያንን ሁለቱ ይዋሃድና ይወቀጣል። ከተወቀጠ በኋላ ይጨመቅና ይቆረጥና በቅርጫት አሽታ ታነሳለች። መጀመሪያ ማለት ነው። አረፋ ከመምጣቱ ቀደም ጊዜ አንድ ወር ሶስት ሳምንት ሲሆን ይሄ ቆጮ ታዘጋጃለች። ከዛ በኋላ ደግሞ ሚጥሚጣ ሚጥሚጣ፣ ኮረሪማ፣ ቅመም፣ ጥቁር አዝሙድ ሁሉም ቅመማ ቅመሞች ይሟሉና ሚጥሚጣ ትወቅጣለች ማለት ነው። ሚጥሚጣው እቃ ላይ ታነሳለች። ከዛ በመቀጠል ወተት የወተት እቁብ አለ። ውጆ ነው የሚባለው በእኛ ቋንቋ ማለት ነው። ውጆ ይባላል በእኛ ቋንቋ ውጆ። ወተቱ ሁሉም ቤት ላም አለ። ላም ስላለ የአልቡና ሴቶቹ አስር ቀን ለአንዷ ሴት የአስሩም ሴት ወተት ይሰጣታል። አስር ቀን ለአንዷ ሴት የአስሩም ሴት ወተት ይሰጣታል። ከዛ የአስሩም ሴት ወተት ትቀበልና በትልቅ እንስራ ይናጣ። ይናጥና ያ የተቀበለችው የአስሩም ሴት ወተት እስከ አምስትም ቀን ስድስትም ቀን ይሰጣታል። ያንን እየናጠች አይቤውም ከቤት ታጠራቅማለች። ቂቤውም ከቤት ታጠራቅማለች ማለት ነው። ቂቤው ከእንስራ ላይ ታወጣለች አሬራውም ታሰላለች ማለት ነው ከዛ ቂቤዋን ደግሞ ልክ አስራ አምስት ቀን እስከ አንድ ወርም ሲቀረው ቂቤዋን ታነጥራለች። በኮረሪማ ድብ እና አድርጋ በተለያዩ ቅመማ ቅመሞች ታጣፍጥና ታነጥራለች። ከዛ ስትየት የሚባል ነገር አለ በባህላችን ማለት ነው። በጉራጌ ባህል ስትየት የሚባል ነገር አለ። ስትየቱ ላይ ሞልታ ትልቅ ናት። ሞልታ እዚህ ጣራ ላይ ትሰቅሏለች። እዚጋ የምናየው ጣራ ላይ ትሰቅሏለች። ያንን እንዳይበላሽ እንደ ፍሪጅ ነው የሚያገለግለው። አጋ አጋ ይሄ ቅቤ የሚወርደው የሴቶች አረፋ ቀን ነው። ከዛ በፊት ያቂቤ አይነካም፣ ያረፋ ነው ማለት ነው። ከዛ ያንን ቅቤዋን አንጥራ ካነሳች በኋላ በትቀጥልና ደግሞ ቤት ቤት ጎሃና የሚባል ነገር አለ። ቀያፈራ አለ፣ ነጫፈራ አለ። አሁን ይሄ የምትመለከቺው ጎሃና የሚባለው ነገር የሴት ነው። በመሰላል ትወጣና ከልጆቿ ጋር ጎኸናው ትቀባለች። ግርግዳው የእናቶች ወይ ወጣቱ የእናቶች የሴት የልጃገረዶች ድርሻ ነው እሱ ማለት ነው። እቃ ማጠብ፣ ቤት ማጽዳት፣ ይሄ ግርግዳው መቀባት። እዚህ ጋር እምታዩ ጎርደት አለ ይሄ ጋውዜ ሚባል አለ፣ እዚጋ ምታዩ ልጉም ይባል አለ። ሁሉም አገልግሎት አላቸው፣ ዝም ተብለው አይደለም የተሰሩት ማለት ነው። ከዛ እነሱ ጽዳቶች የማነው የልጃገረድ ይሆናል ማለት ነው። የአባቶች ድርሻ ደግሞ ምንድነው? አባት በመጀመሪያ ደረጃ ያው ለሰንጋ ይዘጋጃል። ሰንጋ የሚያስገባበት ነገር አስቀድሞን የሚያስብበት በአረፋ ቀን በደንብ አድርጎ ስጋ በደንብ አድርጎ ያላስገባ አባት ተብሎ አይገመትም። እሷም ባሌ ነው አትለው። እሷም በራሷ የምትታይበት አለ፣ አባትየው በራሱ የሚታይበት። ከዛ በኋላ ያንን ሰንጋ ያዘጋጃል። ከዛ በኋላ በጎረምሶች ደግሞ በቤቱ ጎረምሶች እንጨት በደቡ ይፈልጣሉ። ከአረፋው ቀን ጀምሮ ከሴቶች አረፋ ቀን ጀምሮ ማንም እናት ውጭ አይወጣም ልጃገረዱም ስራ አይሰራም። ያንን የተዘጋጀው ነገር መብላት፣ መጠጣት፣ መደሰት ነው። ቅድመ ሁኔታዎቹ የሚዘጋጁት ለዛ ነው። ጎረምሶቹ እንጨት ይፈልጡና ውጪ ላይ ከሳር ቤቱ ፊት ለፊት እንጨትን ይከምራሉ ማለት ነው። እንጨቱ ከከመሩ በኋላ ከዛ አረፋው ደረሰ። ልክ ሲደርስ እናት የሴቶች አረፋ ቀን እንግዲህ፣ በቅርጫት በደንብ አድርጋ አፍና ያስቀመጠችው ቆጮ አለ። ቆጮዋን ታወጣለች። ቅቤዋን፣ ከዛ ከእንትኑ ላይ ከምሰሱ ላይ ታወርዳለች፣ ትቀንሳለች። ልክ አስር ሰዓት አካባቢ መካ ይከፈታል ማለት ነው። መካ ይከፈታል። መካ ሲከፈት ጎረቤት ሙስሊም ክርስቲያኑ ጎረቤት ሁሉም ይጠራል። ልጃገረዷም ጓደኞቿ ይዛ ትመጣለች። ወንዶቹ ደግሞ የወንዱ ጓደኞቹ ጎረምሶቹ የወንዱ ጓደኛቸው ይዘው ይመጣሉ። ነሽ በጊባ አስቀምጪው ጎርደት ጎርደት ጎርደት ነው የሚባለው። በጉራጌ ቋንቋ ጎመኑ ልንቀቅል ነው። እሳት እያነደድን ነው። ጎመኑ ለመብሰል እንዳያስቸግር በብረት ድስት አይደለም የ የሚቀቀለው በጉጀት ነው የሚባለው። ጉጀት የሚባል ነገር አለ። አሁን ታይዋለች። አሁን እሳታችን ነድዷል። እዚህ ጋር ይሄው ያዘጋጀሁልሽ ትንክ የሚባል ነገር አለ። በሸክላ የተሰራ ነው። ይሄ የተፈለገበት ጎመኑ ብጥብጥ ብሎ እንዲበስል ነው። በብረት ድስት ከሆነ ቶሎ አይበስልም፣ ችክ ይላል። ጎመኑ ውሃ አለ። በውሃ ነው የሚጣደው። መጠነኛ ውሃ ለክቼ ነው። ለጎመኑ ልክ ነው። እንጨምራለን ውሃ በመሀል መሀል እኔ በመሀል መሀል ውሃ ካነሰ እየከፈትን በማማሳያ እያገለባበትን ውሃ እንጨምራለን። ይሄ እንደዚህ ነው የምንከድ ነው ማለት ነው። አየ ይሄ አሁን እንፋሎት እንዳይወጣ ነው የሚረዳው እንፋሎቱ እዛ ውስጥ ላይ በደንብ እንዲያበስል የእንሰቱ ወፍቾ የእንሰቱ ወፍቾ ነው። ከዛ ውሃ ሲፈላ ጎመናችን እንጨምራለን ማለት ነው ጎመኑ ይችለዋል እንዲህ ሲጠቀጠቅ ይችለዋል። እንደገና እየተጠቀጠቀ እየተጠቀለለ ነው የሚሄደው። ጨምሪ፣ አሁን እሳቱ እንዳያቃጥልሽ እየጠበቅሽ ጨምሪ። አዎ፣ ጎበዝ ጎበዝ ነሽ አንቺ፣ ጎበዝ። ኧረ እሳቸው እናቴማ፣ በቃ ለወንድሜ ሊድሩሽ ነው። ከዚህ የምትወጪው አይመስለኝም በዚሁ እንግዲህ ሙያ ሻሽተው ደግሞ ሙያሽ በቁንጅናሽ ላይ ሙያ ተጨምሮ በቃ ይበታል። ልምባይት ይጨመ ይጨምር ሰዋል አሁን ይሄ ትንሽ ወረድ ሲልላል። በማማሰያ ይወርዳል። ጎመን ይጠቀለላል በባህሪው አሁን ይሄ ትንሽ እሳት ሲነካ ምን ይሆናል? ይጠቀለላል። ከዛ በኋላ እንደገና በማማሰያ ጠጋጠጋ እናደርግና ይሄኛው ቀሪው ጎመን እንጨርሳለን ማለት ነው። ቆይ በቃ አሁን ይውረድለት ትንሽ። ይሄ ሲወርድለት ደግሞ በማማሰያ ጠጋጠጋ አድርገን እንጨምራለን ማለት ነው። እንደሚሰጠው ወደም ባርጋስ እነሱ እንዴት እንደሚዘፋት? አይ ማሚ፣ የቀደመው አጣ ተራዋን አልጣ ተናገረ። ያ ማለት እንግዲህ በሴቶች የአረፋ በዓል እርድ አይከናወንም። በዋናነት የምንበላው ለምግብነት የሚቀርበው ምግብ የጎመን ክትፎና አይብ ነው። እንግዲህ እንደምታዩት ጎመናችንም ቆንጆ ሆኖ በስሎልናል። አሁን ደግሞ እንግዲህ ድቅቅ አድርገን እየከተፍነው ነው እንደምታዩት በነገራችን ላይ በአሉ የበዓሉ ስራ ምንም ያህል አድካሚ ቢሆን በጨዋታ በትረባ ደምቆ እንዲሁም ደግሞ በደቡብ እንደዚህ ሰብስብ ብለን ስለምንሰራ ድካሙን እራሱ ምንም አናስታውሰውም፣ እና ቆንጆ ጊዜ እያሳለፍን ነው። እንግዲህ እኔ ስራ እየሰራው ሳይሆን እየተዝናና ያክል እየተሰማኝ ነው። ግን አከታተፌ እንዴት ነው ማሚ? ጥሩ ነው። በጣም ጥሩ ነው። አያያዜ ልክ ነው። አሁን ይከተፍና ድቅጽ ተደርጎ ይከተፍና፣ በዚች እቃ ይገባል። በዚች ሸክላ ወጨት ትባላለች። በዚች ወጨት ወጨት ይገባና ሚጥሚጣ፣ ኮረሪማ፣ አብሽ፣ ቂቤ ይገባና ከዛ ይረጋል ማለት ነው። በጣባቱ ይረጋል ሙሉ ተደርጎ ማለት ነው። ከዛ በኋላ ቂቤ ከላይ ላይ ምራይ የገባው ቂቤ ሌላ ነው። ይሄኛው ቀጥሎ ደግሞ የሚገባው ቂቤ የተለየ ነው። ከላይ በማንኪያ በደንብ አድርጎ ይከረከምና ከላይ ቅቤው ሰፈፍ እየተደረገ ይሞላና ከዛ ይቀርባል። ከዛ ጎረቤት ይጠራል ማለት ነው። አይቤ ሌላ ይጨመራል። ስራችንን እያጋመስን ነው፣ ይኸው እየተጫወትን ቅድም እንዳልሹ ስራ በደቦ ነው የሚሰራው እዚህ፣ ሙስሊም ክርስቲያኑ ተባብሮ ነው ስራ የሚሰራው። ለዛ በዛ መልኩ ነው። አሁን ይሄ ጨርሰናል። አሁን በቃ ወደ መብላቱ ወደ መብላቱ ነው የምንሄደው ማለት ነው። ይሄ የቀቀልኩት ጎመን ደረሰ። ሙስሊሞቹም አመት በዓል ሲመጣላቸው አረፋ ሲሆን አንድ ላይ እነሱም እኛ ዓመት በዓል ሲመጣ እነሱም ከኛ አንድ ላይ ነው የምንሆነው የምናከብረው መናከብሮ እናንተ እኛም እንደ እነሱ በቃ የነሱ ዓመት በዓል እንደምታዩት አንድ ላይ ነው የምናከብረው። በጣም ደስተኛ ነን፣ እነሱ ምንም አንለያየም። እነሱም ደስ ብሏቸው ነው የሚያከብሩ ከኛ ጋር፣ እኛም ደስ ብሎን ነው ከእናንተ ከነሱ ጋር ደስ ብሎን ነው የምናከብረው። አንድ ላይ ነን፣ በጣም ደስ ይለናል። ልጆቻችንም ሲመጡ ያለ ነገር ቡናም ይዘው ያለ ነገር ይዘው ለክርስቲያኑም ለሙስሊሙም አንድ ላይ ነው ይዘው ምገቡ ያከፋፍሉናል። የተወደዳችሁ ተመልካቾቻችን እንግዲህ ይሄው እንደምትመለከቱት ቆንጆ ጊዜን እያሳለፍን እንገኛለን ማለት ነው። ይሄው እንደምታዩት ጎመናችንንም እንግዲህ ቆንጆ አድርገን ከተን አዘጋጅተን ጨርሰናል። እስቲ በቀጣይ ደግሞ ወደ ምን ስራ ነው የምናመረው? እስቲ ይምሩን። እንግዲህ እኛ ሂደቱን አናውቅም፣ አዲስ ነን፣ እንግዶች ነን። እስቲ ቀጣይ ደግሞ የምንታዘዘውን እንሰራለን። ወዴት እናምራ? አሁን በመቀጠል ያው ቆጮ እንጋግራለን። አሁን በአረፋ በዓል የቆጮ አገጋገር እኛ በዚህ አልባ ቡጫ የሚባል ቆጮ እንጋገራለን ማለት ነው። አልባ ቡጫ፣ አልባ ቡጫ ማለት ከስጋው ጋር ክትፎ በቆጮ ነው የሚባለው። ክትፎ በቆጮ ሲበላ የቅጠል ቆጮ ነው የሚጋገረው ማለት ነው። ምክንያቱም ሳያስቸግር የሚያምር ነው። በቃ ልክ ቆጮ ከክትፎ ጋር ሲቀር ውበቱ ያምራል። እንግዲህ የጉራጌ ቆጮ በክትፎ ስለዚህ የጉራጌ ቆጮ በክትፎ ሲባል ያው ሰምተሽ ተጫጭሽና ልክ በዛ አይነት ነው የሚጋገረው። ለሌላ ጊዜ ግን ይሄ አሁን ይተፈቦ ይባላል። ይተፈቦ ማለት ቆጮ የሚጠፈጠፍበት ማለት ነው። አሁን ዝም ብሎ አመት በዓል በሌለበት ሰዓት ላይ በዚህ ዝም ብለሽ በደረቁ ይጋገራል። በደረቁ ሲጋገር ይሄ ቅርጹን ይዞ ይወጣል። ይህ ቅርጹ ቅጠል የሌለበት ቅርጹን ይዞ ይወጣል ማለት ነው። አሁን ግን አመት በዓላችን አይደል፣ አንዱ መለያችን በቅጠል የሚጋገረው ቆጮ ነው ማለት ነው። ለአመት በዓል ብቻ ሲሆን ነው ማለት ነው በቅጠል የሚጋገረው በቃ። ሌላም ሌላም ነገሮች ሲኖሩ ባህላዊ ድግስ ድግ ድግስም ሰርግ ምናምን ሲኖር በሱ ይደረጋል ማለት ነው። ስለዚህ አሁን ቆጮ በዚህ አይደለም የምንጋገረው፣ የቅጠል ቆጮ ስለሆነ አልባ ውጫ ስለሆነ ይህን ነገር እንዲህ ያድርገን እናስቀምጠዋለን ማለት ነው። ይሄ በዚህ ልክ እናስቀምጣለን። ለምንድን ነው ይሄ? ይታሰራል። ቆጮ መጨረሻ ላይ እናስረዋለን ማለት ነው። የምናስረው ምንድን ነው? አንደኛ እጅሽ ከተሽ ነው እንዲህ ምትገለብጥ። እንዲህ ሲገለበጥ እንዳይሳብ እንዳይሰበር ይዘዋል። ሁለተኛ ደግሞ ውሃ እናረከፈክፈዋለን። ውሃ ሲከፈከፍ ደግሞ ወደ ውስጥም እንዳይገባ ይከለክላል ማለት ነው፣ ንፋስ እንዳይገባ ያደርግልናል ማለት ነው። እሺ፣ እንግዲህ የተወደዳችሁ ተመልካቾቻችን፣ እንግዲህ ሂደቱ ያንን ሁሉ ሂደት አልፎ እንደምታይ ቆንጆ ሆኖ ተጠናቋል ማለት ነው። በአረፋ የሴቶች በዓል ወቅት እንግዲህ የሴቶች በዓል ይባል እንጂ ምግቡን ለመቋደስ ወንዶችም ጭምር ነው አብረው የሚታደሙት። አልተሳሳኩም አይደለም? የተወደዳችሁ ተመልካቾቻችን በምስራቅ ጉራጌ ዞን መስቃን ወረዳ የሰቡን ቀበሌ ያደረግነው ቆይታ ይህን ይመስል ነበር። እንደ ተከታተላችሁት ቆንጆ የሴቶች የአረፋ በዓልን አሳልፈናል። ከመጀመሪያ ከሂደቱ፣ ከአሰራሩ ጀምሮ ቆንጆ ጊዜን አሳልፈናል። እንደምትመለከቱትም ቆንጆ ምግብ አዘጋጅተን ተቋርሰናል። ሁላችንም ተሰብስበ በአንድነት ባህል ነበረ። እኔ በግሌ ቆንጆ ጊዜን አሳልፍ ያለሁ። እንግዲህ ከቀሪ የደቡብ ቴሌቪዥን ልዩ የበዓል ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩኝ እኔ በዚያ በቃሁ።